ሴቶች የሚወዱትን ሰው የሚያፈቅሩትን ሊያጡት የማይፈልጉትን ሰው የሆነ ነገር ሲያጠፋ፣ የሆነ ነገር ሲበድላት፣ የሆነ መንገዱን ሲስት ሁል ጊዜ ትናገራለች። እንዲያርግ፣ እንዲሁን፣ የልክ ዓለም በዚህ ገብቶ በዚህ ወጥቶ የሚሉ ሀሳቦችን ታመጣለች። በዛ ሰዓት ብዙ ጊዜ የሚሸወዱት ወንዶች ጭቅጭቅ ይመስላቸዋል። ጭቅጭቅ አይደለም። ሴት ልጅ የምትጨቃጭቅ ስትወድን እና ለምታደርገው ነገር ከሆነ ቫሊዩ የምትሰጠው እና የምትናገረው ምንም ካልመሰልከኝ ለምን እናገራለን? ምንም የማታረግልኝ ከሆነ ኢቭን ያንን ነገር ራሱ ፊክስ ለማድረግ አልሞክርም። ስለዚህ ተነጋገርን ማለት ተጨቃጨቅን ማለት አይደለምና ንግግር ሁሉ ጭቅጭቅ አይደለም መፈታት ስላለበት ወይም ደግሞ ቢውልድ መደረግ ስላለበት ግዴታ ነው መነጋገር። ስለዚህ ንግግር ሁሉ ጭቅጭቅ የሚመስላቸው ሰዎች አሉ። ዘ ነው የቆሸሸ ጓደኛ ጋር የምትውል ከሆነ ቆሻሻህን ነው አንጸባርቆ የሚያሳየህ። ያንተን አለመቻል፣ መውደቅን፣ መዝረክረክህን፣ ጥፋትህን ነው አንጸባርቆ የሚያቀርብልህ። የቻለ ጓደኛ ጎበዝ፣ ተስፈኛ፣ ተራማጅ፣ የሚጥር ጓደኛ ጋር ከሆንክ፣ ተስፋህን፣ እርምጃህን፣ ችሎታህን አንጸባርቆ ያሳያል። ከማን ጋር ነው የምትውለው? ከማን ጋር ነች ወንድ ልጅ? ከኢትዮጵያ ወደ አረብ ሀገር አታምጡ አታምጡ አታምጡ ስትመከሩ ስትነገሩ አትሰሙ። ለምን እንደምታመጡ ይገባኛል። ይሄ አንድ ልጅ ብቻውን ምንም ሊያደርግ አይችልም። ሁለት ከሆነ ግን ተያይዞ ብዙ ነገር ይሰራል። እናንተም እንደዛ አስባችሁ ነው፣ ብቻዬን ከሚሰራ ሁለት ሆነን ከሰራን ያሰበኑ የአንድ ዓመት የሁለት ዓመት ደሞዝ ይበቃናል ብላችሁ ነው የምታስቡ። ወንዶች ግን እንደዛ አያስቡም። ያሰቡትን ነገር እስከምትሳካላት ወደሚ ወደሚመጡበት ቦታ እስከሚደርሱ ስምሽ ንግሥት ነው፣ እዚህ ላይ ነው የሚያስቀምጡሽ። ከተሳካላችሁ በኋላ ግን ይሄው ስራችሁን እያየን ነው። አንቺን ያስቀምጡ ጎደኛሽ አንቺን ትቶ ሌላ። ተጠንቀቁ፣ ወንዶችን አታምጡ። እስኪ አረብ ሀገር ወንድ ልጅ አምጥቶ ያልተበላ ግን እስኪ አንልም። በልኮ ምን ትሰር የሉም እኮ እንዳለ እኮ ተበልቶ አልቋል። ከዛ ይመጣል፣ ጎደኛዋን ያገባል። ከዛ ይመጣል ሌላ ያገባል። እንዴት ነው የሰው ልጅ የተነሳበት የማያውቀው? ወንዶች ምን ሆናችሁ ነው? ቆይ ለምንድን ነው እናንተ ሴቶቹን ታስፋ የምታስቆርጡት? ኧረ እግዚአብሔር ይደብራል። እህት የላችሁም እንዴ? እናት የላችሁም እናንተ? ከሴት አይደለም የወጣችሁ? ሴቶች ተጠንቀቁት። በቃ እዛው ገብተሽ አብረሽ ኑሪ። ወደዚያ አምጥተሽ ልብ ድካም እንዳት እንዳትሰጂ። እውነት ይሄ በሽታ መውሰድ ነው ወንድ ከኢትዮጵያ ወደዚህ ማምጣት በሽታ ማምጣት ነው።